የአፍሪካውያን የነጻነት እንቅስቃሴ የኢትዮጵያ ሚና ላይ ያተኮረ ውይይት በአዲስ አበባ ዩኒቨርሲቲ ተካሂዷል። በውይይቱም የቀድሞ የአፍሪካ መሪዎች ልጆችና የልጅ ልጆችን ጨምሮ የመንግስት ኮሚዩኒኬሽን አገልግሎት ኃላፊዎች የአዲስ አበባ ዩኒቨርሲቲ የስራ ኃላፊዎችና ማህበረሰብ ታድሞበታል። ቅድስት አባተ ተጨማሪውን መረጃ ከዩኒቨርሲቲው ቅጥር ግቢ ሆናል ተደርሰን በቀጥታ መስመራችን ላይ አግኝተናታል። ቅድስት እንደምናመሽሽ በስነ ስርአቱ የተነገሩ ሀሳቦችና ሌሎችንም የያዝሻቸው መረጃዎች አደርሻ ነው አመሰግናለሁ። ላይኩንና ቤተልሔም እንደምን አመሻችው። ቀደም ብላችሁ እንደገለጻችሁት በአዲስ አበባ ዩኒቨርሲቲ የአፍሪካ የነጻነት እንቅስቃሴ ላይ የኢትዮጵያ ሚና ምንድን ነው የሚል ውይይት ተካሂዶ ነበር። በዚህ ውይይት የአፍሪካ የቀድሞ መሪዎች ልጆችና የልጅ ልጆች የተሳተፉበት ነው። ከፍተኛ የመንግስት ኃላፊዎች የአዲስ አበባ ዩኒቨርሲቲ የስራ ኃላፊዎችም የተገኙበት ነው። የአፍሪካ ነጻነት እንቅስቃሴ ላይ የኢትዮጵያ ሚና ምንድን ነው የሚለው ላይ ሰፊ ውይይት የተካሄደበት ነበረ። ኢትዮጵያ ለአፍሪካውያን ነጻነት መሰረት የሆነችው እንግዲህ ቀደም ሲል ከ1880ዎቹ ጀምሮ ነው። የአድዋ ጦርነትን ማስታወስ እንችላለን። አፍሪካውያን ድል ማድረግ እንደሚችሉ፣ ከአፍሪካውያን በላይ ደግሞ ጥቁሮች ነጮችን ማሸነፍ እንደሚችሉ ያሳየችበት ነው አድዋ ድል ማለት ነው። ከዛ አልፎ ደግሞ በ1955 የቀድሞ የአፍሪካ አንድነት ድርጅት ያሁኑ የአፍሪካ ህብረት ሲመሰረት ደግሞ ቀዳሚ ነበረች። ለመመስረቱ ሀሳቡ የአጼ ኃይለሥላሴ ትልቅ ሚና የተጫወቱ ናቸው። የቀድሞ የኢትዮጵያ መሪ አጼ ኃይለሥላሴ ትልቅ ሚና የተጫወቱ ናቸው። እንግዲህ በዛሬው እለት በዚህ በአዲስ አበባ ዩኒቨርሲቲ ሙዚየም በቀድሞው

ቤተ መንግስት፣ የተካሄደበት ምክንያትም ለአፍሪካ አንድነት ድርጅት መመስረት ትልቅ ሚና ስለተጫወቱ አጼ ኃይለስላሴ እሱን መሰረት አድርጎ ስለ አፍሪካ ፓን አፍሪካኒዝምና የአፍሪካ ነጻነት እንቅስቃሴን የተመለከተ ውይይት ነው እየተካሄደው። ከዚህ ባለፈ ደግሞ ኢትዮጵያ ደግሞ አፍሪካ አሁንም እንደምትችል ያሳየችበት የህዳሴው ግድብ ነው። የህዳሴ ግድቡን በልጆቿ ተሳትፎ በራሷ አቅም ሰርታ አጠናቃ መርቃለች ኢትዮጵያ ከዚህ ባለፈ ደግሞ ትልልቅ ፕሮጀክቶችን ለቀጣይ ትውልድ የምታስተላልፋቸው ትልቅ ፕሮጀክቶችን ወጥና ትገኛለች በዚህ የውይይት መድረክ ላይ ንግግር ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋሁን ጎበዛይ እንደተናገሩት ከሆነ ኢትዮጵያ ለአፍሪካውያን እንደሚችሉ ማሳያ ናት። አፍሪካውያን ምንም ነገር ማድረግ እንደሚችሉ ምንም ነገር ከማድረግ ምንም እንደማያግዳቸው ማሳያ የሆነች ናት ኢትዮጵያ በራሷ አቅም የታላቁ ህዳሴ ግድብን ገንብታ ጨርሳለች በቀጣይ ደግሞ ትልልቅ ፕሮጀክቶችን ለመገንባት ስራ ላይ ናት። ራሷን ለመለወጥ ስራ ላይ ናት። እንቅስቃሴ ላይ ናት። እየተጋች ነው። አፍሪካውያንን ለአፍሪካውያን ምሳሌ መሆኗን ቀጥላለች ብለዋል። ከዚህ በተጨማሪ ደግሞ እንግዲህ የቀድሞ የአፍሪካ አንድነት ድርጅት መስራቾች ልጆችና የልጅ ልጆች ባነሱት ሀሳብ ደግሞ ኢትዮጵያውያን ትልቅ ኩራት ሊሰማቸው ይገባል። ከመጀመሪያውም ጀምሮ በቅኝ ግዛት አንገዛም ብሎ ብለው ነጮችን ያሸነፉ ናቸው ከዛ ደግሞ አፍሪካውያንን አንድ ያደረጉ አፍሪካውያን አንድ ያደረገ ድርጅትን መመስረት የቻሉ ናቸው። ከዛም በተጨማሪ በአሁኑ ሰዓት ደግሞ ትልልቅ ፕሮጀክቶችን ማሳካት የቻሉ ናቸው። አፍሪካውያን ሀገራት የአፍሪካ ሀገራት ሌሎች የአፍሪካ ሀገራት ከኢትዮጵያ ትልቅ ትምህርትን መውሰድ ይችላሉ። አፍሪካ አሁን ላይ ፓን አፍሪካኒዝም እሳቤ ለአፍሪካ እድገት ያስፈልጋታል። ኢትዮጵያ ደግሞ ለዚህ ምሳሌ የምትሆናት ራሷን ለመለወጥ ራሷን ለመቀየር በራሷ አቅም የይቻላል መንፈስን እያሳየች ሀገር የምትገኝ ሀገር ናት። አፍሪካውያን ከዚህ ትምህርት መውሰድ አለባቸው። አፍሪካውያን በራሳቸው የራሳቸውን አቅም መጠቀምና በራሳቸው መቀየር ይችላሉ፣ መስራት አለባቸው፣ መጠንከር አለባቸው የሚል ሀሳብ ነው እያነሱት ዞሮ ዞሮ መዳረሻው አፍሪካውያን ራሳቸውን መቀየር አለባቸው፣ መለወጥ አለባቸው። አሁን ማሸነፍ ያለባቸው ድህነትን ነው ና ከድህነት ለመላቀቅ ጥረት ማድረግ አለባቸው የሚል ሀሳብ ነው የተነሳው። ለይኩንና ቤቴልሄም ያለኝ ሀሳብ ይህንን ይመስላል። አመሰግናለሁ። ቅድስትን ለመረጃዎቹ እናመሰግናለን። መልካም ምሽት ይሆንልሽ።